ሰላም፣ ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምንዋላችሁም ከጣቢያችን የዛሬ ህዳር 9 2018 ዓ ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ከመረጃዎቻችን መካከል አርዕስተ ዜናውን በቅድሚያ የምናሰማችሁ ይሆናል ፋኖ ነው በተመሳሳይ ሰዓት በሁለቱ ወረዳዎች ላይ ስኬታማ ያለውን ጥቃት በመፈጸም ድል መቀዳጀቱን አስታወቀም። በምስራቅ አማራ ቀጠና አምባሰል ወረዳና ልብኮ ወረዳ ውስጥ በነበሩ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ላይ በተፈጸመ ጥቃት ከ25 በላይ የሚሆኑ ወታደሮች መገደላቸው ተሰምቷል። ሀገር መምራት ያልቻለው ኦዴድ መሩ የብልጽግና ቡድን በቻይናም በኳታርና ኢማራት አሰልጥኖ ያስመጣቸውን ኮማንዶዎችን ፋኖ በገቡበት የገባ ሲያሻው በደፈጣም ሲያሻው በጨበጣ ግብዓተ መሬታቸውን እየፈጸመላቸው ነው። በአራቱም የአማራ ገጠና የሚገኘው ፋኖ ድሮን እንደ እግረኛ ሰራዊት ያሰለፈው አገዛዝን እየበተነም እያፈራረሰ በህዝብን ባይቀለሉ የአማራን ህዝብ ለጅምላ ፍጅት የዳረጉም የጅምላ ፍጅቱን የፈጸሙና ያስፈጸሙትን እየነቀሰ አንገታቸውን አንቆ የአፈሙዝ ፍርድ እየፈረደባቸው ይገኛል። መረጃውን በዝርዝር አጠናቅረን ይዘሯል። በተያያዘ ዜና ከቆቦ ከተማ በቀርብ እርቀት ላይ በተደረገው ውጊያ በርካታ ያገዛዙ ወታደሮች ሞትና ቁስ ኛ መደረጋቸው ታውቋል። አገዛዙ ኃይል ዙያ ሶስትና መድፍ እንዲሁም ቢኤም እና ሌሎች ከባባድ መሳሪያዎችን አሰልፈው ከወደ ፋኖ ነው የተሰነዘረበትን ጥቃት ለመመከት ሙከራ ያደረገ ቢሆንም ነገር ግን ደመናን እንደመጨበጥ ሆኖበት ውሏል። በዚህም በርካታ አባላቱ ሙትና ቁስለኛ ተደርገዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ለባንዳ ባዕዴን አንገዛም አንላላክም ያሉ በርካታ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉም። በዚህም ክፉኛ የተደናገጡት የባዕዴን አመራሮች በዚህ አይነት የራሳችን አጃቢዎች ገድለውን ሊጠፉ ይችላሉ በሚል ኦህዴድ ብልጽግና አዳዲስ አጃቢዎችን እንዲመድብላቸው መጠየቃቸው ተሰምቷል። ማብተን አባላቱ የተላላኪ ተላላኪያን አንሆንም በሚል በህዝባቸው ላይ የተደቀነውን የህልውና አደጋ ለመመከት ከወንድሞቻቸው ፋኖች ጎን በግልጽ መቆማቸውን እያሳወቁ ነው። መረጃውን በዝርዝር አጠናቅረን ይዘነዋል። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከእኛ ጋር ከሆነም እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ለባንዳ ብአዴን አንገዛም አንላላክም ያሉ በርካታ የአድማብተና አባላት ከነ ሙሉ ትጥቃቸው ፋኖን ተቀላቀሉ። ለኦህዴድ ብልጽግና ተላላኪ በሆነው የብአዴን ቡድን በግዳጅ ተመልምለው የለብለብ ስልጠና ሰጥቷቸው የነበሩ የአድማብተና አባላቱም ከስምሪት ቀጠናቸው በገፍ እየጠፉ ፋኖን መቀላቀላቸውን ቀጥለዋል። እኛ ትጥቅ ለመቀበል ነው አድማብተናን የተቀላቀል ነው ያሉት አባላቱም አሁን ትጥቃችንን አገኝተናል፣ የወገናችንን እምባ ለማበስ ከፋኖ ጋር ተሰልፈናል ሲሉ ቃል በቃል ተናግረዋል። የአድማብተና አባላቱ የተላላኪ ተላላኪ አንሆንም በሚል በሕዝባቸው ላይ የተደቀነውን የሕልውና አደጋ ለመመከት ከወንድሞቻቸው ፋኖች ጎን በግልጽ መቆማቸውን እያሳወቁ ነው። ባለፉት ሁለትና ሶስት ቀናት ብቻ በምዕራብ አማራ ቀጠና በርካታ ቁጥር ያላቸው የአድማብተና አባላት ከነሙሉ ትጥቃቸው አጼ ቴዎድሮስ እዝን ሲቀላቀሉም። በተመሳሳይ በምስራቅ አማራ ወሎ ቤተ አምሐራ ቀጠና በያዝነው ሳምንት ብቻም ቁጥራቸው ከ15 በላይ የሚሆኑ የአድማ ብተን አባላት ሙሉ ትጥቃቸውን እንደያዙ ከስምሪት ቀጠናቸው እየጠፉ ፋኖን ተቀላቅለዋል። የአድማ ብተን አባላቱ በአዴን እንደ ሸንኮራን ላምጦ ሳይተፋቸው በፊት በመጨረሻም ቢሆን እውነቱ ገብቷቸዋል። ከላይ በጠቀስናቸው ቀጠናዎች ብቻ ሳይሆን በሰሜን አማራ ቀጠና በደቡብ አማራ ቀጠናዎችም በርካቶች ከነሙሉ ትጥቃቸው ከስምር ቀጠናቸው በመጥፋት ፋኖ ወዳለበት አካባቢ እየጎረፉ ነው። ከአድማ ብተና አባላቱ መካከል አንዳንዶች ክላሽ ብቻ ይዘን ፋኖን አንቀላቀልም በሚል ስናይፐር እና ብሬን እንዲሁም ሌሎች አድማ ብተና ይዛቸው የነበሩ የጦር መሳሪያዎችን እየያዙ ከፋኖ ወንድሞቻቸው ጎን እየቆሙ ነው። በዚህም ክፉኛ የተደናገጡት የብአዴን አመራሮች በዚህ አይነት የራሳችን አጃቢዎች ገድለውን ሊጠፉ ይችላሉ በሚል ኦህዴድ ብልጽግና አዳዲስ አጃቢዎችን እንዲሾምላቸው መጠየቃቸው ተሰምቷል። ወደ ሌላኛው መረጃችን አለፍን። ፋኖ በተመሳሳይ ሰዓት በሁለቱ ወረዳዎች ላይ ስኬታማ ያለውን ጥቃት በመፈጸም ድል መቀዳጀቱን አስታወቅም። በምስራቅ አማራ ቀጠና በአምባሰል ወረዳ ወረዳና አልብኮ ወረዳ ውስጥ በነበሩ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ላይ በተፈጸመ ጥቃት ከ25 በላይ የሚሆኑት መገደላቸው ተሰምቷል። በአልብኮ ወረዳ በተደረገው ውጊያ ሚኒሻም አድማ በተናና ፖሊስ ከተባሉ በወገን ሞት ላይ ከሚሳለቁ የትግል ሜካላሾች መካከል ከ15 በላይ የሚሆኑ ሲገደሉ በርካቶች መቁሰላቸው ታውቋል። በተመሳሳይ በታሪካዊቷ ውጫሌ ከተማ ፋኖ በፈጸመው የሰርጂካል ኦፕሬሽን ጥቃት የጠላት ምሽግ መፈራረሱንና ከአንድ ጋንታ በላይ ወታደሮች መገደላቸው ተገልጿል። አገር መምራት ያልቻለው ኦህዴድ መሩ የብልጽግና ቡድን በቻይናና በኳታር እንዲሁም በኢማራትና በሌሎች አገሮች አሰልጥኖ ያስመጣቸውን ኮማንዶዎችን ፋኖ በገቡበት እየገባ ሲያሻው በደፈጣም፣ ሲያሻው በጨበጣ ግባ ተመሬታቸውን መሬታቸውን እየፈጸመላቸው ነው። ይህንን ያየው የብልጽግና ቡድን ከእንግዲህ በቴክኖሎጂ እንጂ በእግረኛ ሰራዊት ብቻ አንዋጋም በሚል ሀገሪቱን ተጨማሪ ዕዳ ውስጥ በመዘፈቅ ከውጭ ባስገባቸው ድሮኖች ለማጥቃት ሙከራ ቢያደርግም ፋኖ ግን ወይ ፍንክች ያባቢለዋ ልጅ ብሏል። በአራቱም የአማራ ቀጠና የሚገኘው ፋኖ ድሮን እንደ እግረኛ ሰራዊት ያሰለፈው አገዛዝን እየበተነም እያፈራረሰ በህዝብን ባይቀለዱ የአማራን ህዝብ ለጅምላ ፍጅት የዳረጉም የጅምላ እልቂቱን የፈጸሙና ያስፈጸሙትን እየነቀሰ አንገታቸውን አንቆ የአፈሙዝ ፍርድ እየፈረደባቸው ይገኛል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ስር የሚገኘው ልጅ ኢያሱ ኮር ትናንት ኅዳር ስምንት 2018 ዓ.ም ተመረተ በአምባሰል ወረዳና አልብኳ ወረዳ ውስጥ በነበሩ የፀረ አማራው ብልጽግና ቡድን ተላላኪ ወታደሮች ላይ ከባድ ጥቃት በመፈጸም በርካታ ወታደሮችን መግደሉን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በኮሩ ስር የጎፍ ክፍለ ጦር ሳተናዊ ሻለቃ አባላት ባልብኮ ወረዳ ባደረጉት ተጋድለው ከ15 በላይ የሚሊሻ የአድማ ብተና ና የፖሊስ አባላትን ሲገድሉ በርካቶችን ማቁሰላቸው ታውቋል። በተመሳሳይ በልጅ ኢያሱ ኮር ስር 24ተኛ ክፍለ ጦር አንደኛ ሻለቃ አባላት የአምባሰል ወረዳ መቀመጫ በሆነቸው በታሪካዊቷ ውጫሌ ከተማ በፈጸሙት ሰርጂካል ኦፕሬሽን የጠላት ምሽግን በማፈራረስ ከአንድ ጋንታ በላይ ወታደሮችን መግደላቸውን የእዙ ህዝብ ግንኙነት መምሪያም ለመረብ ሚዲያ በላከው መረጃ ገልጿል። ከውጫሌ ኦፕሬሽን በኋላ በርካታ የአገዛዙ ወታደሮች መሞት፣ በገፍ መማረክ በቃን በሚል ከነሙሉ ትጥቃቸው በመጥፋት ልጅ እያሱ ኮርን መቀላቀላቸውን የታወቅም በተያያዘ መረጃም ከቆቦ ከተማ በቅርብ ርቀት ላይ በተደረጋው ደውጊያ በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታወቀም። የአገዛዙ ኃይል ዙ ሃያ ሶስትና ቢኤም እንዲሁም መድፍና ሞርተር በማሰለፍ ከወደፋኖ የተከፈተበትን ጥቃት ለመከላከል ሙከራ ቢያደርግም፣ ነገር ግን ሰማይን እንደመጨበጥ ሆኖበት በርካታ አባላቱን አጥቷል ተብሏል። አውጃኖ ክፍለ ጦርና ሳምነው ክፍለ ጦር አሃዶች በጥምረት ጮቢ በር ላይ ባደረጉት ተጋድሎ ታላቅ ድል ማስመዝገባቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምኒልክ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ህዳር 8 2018 ዓ ም ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢ በር እና አዩብ አካባቢ ባደረጉ ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ በማድረግና የጠላትን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፈዋል። የፋሽስቱ ብልጽግና ሰራዊት ከመሸገበት ጮቢ በር ወደ አዩብ መድፍ፣ ቢኤም እና ሞርተር፣ እንዲሁም ዙያ ሶስትና ሌሎች ከባባድ መሳሪያዎችን ታጥቆ ለማጥቃት ሙከራ ያደረገ ሲሆን የሁለቱ ክፍለ ጦር አህዶች በጥምረት ባደረጉት መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተኳሾችን ጨምሮ በርካታ የጥላት ኃይልን በመደምሰስ ታላቅ ድል ተጎናጽፈው ውለዋል። ከቀኑ ዘጠኝ ሰዓት ጀምሮ እስከ ምሽት ዘልቋል በተባለው በዚህ ተጋድለው በርካታ ሰራዊቱ የተመታበት ጥላት በአምቡላንስና በኦራል ቁስለኞቹን ወደ ወልዲያ እያመላለሰ ባለበት ሁኔታም ቆቦ ከተማ አካባቢ አንድ ባጃጅ እና ሁለት ብስክሌት በመግጨት በሰው እና በንብረት ላይ ጉዳት ማድረሱ ታውቋል። በተጋድሎ ከባድ ሽንፈት የደረሰበት ፋሽስቱ አገዛዝ ህዝብ በሚበዛባቸው የመኖሪያ አካባቢዎች ማለትም ራያ ቆቦ፣ አማያ አዲስ ዓለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያን ለማጣ ኩቢ ቀርሳና ቦታ ማርያም የተለያዩ ከባድ መሳሪያዎችን በማስወንጨፍ ሶስት ሰዎችን በከባድ ሁኔታ የቆሰለ ሲሆን በቤት እንስሳቶችና በሌሎች የቤት ንብረቶች ላይም ጉዳት አድርሷል። እነዚህ በተጠቀሱት አካባቢዎች ካለፉት ሁለት ዓመታት ጀምሮ በከባድ መሳሪያ በርካታ ቁጥር ያለው የንጹሐን ህይወት የተቀጠፈ ሲሆን በመቶዎች የሚቆጠሩ የቤት እንስሳቶች ሞተዋል። ቁጥሩ ቀላል የማይባል የቤት ንብረትም ወድመዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሰሜን አማራ ቀጠና አለፍን። በአማራ ፋኖው ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አራተኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡ ታወቀም። በሁመራ ቀጠና ማይደሪና ሹማሪ፣ እንዲሁም ከምዕራብ አርማጭሆ ተነስቶ ወደ ምጽላልና ርጎየ ቀጠና የተንቀሳቀሰው የጠላት ኃይል በተወሰደበት እርምጃ በርካታ ጓዱን አጥቷል። ከባድ የንብረት ኪሳራም ደርሶበታል። በዚህ ቀጠና የአራተኛ ደጃዝማች ኮር ተከዜ የክፍለ ጦርና ወልቃየት ጠገዴ ጽናት ብርጌድ በጋራ በመሆን ሲሆን ድል ተጎናጽፈዋል። በተመሳሳይ የበላይ እዝ ራስ ሳሙራ ውብነ ሶስተኛ ኮር ድብ ጠለምተ ከዚ የክፍለ ጦር በደባርቅ ወረዳ በዛሪማ በኩል ሾልኮ በመግባት ራይና ንዑስ ወረዳ የገባ ቢሆንም በትላንትና እለት ከፍተኛ ምት ታርፎበት መበታተኑ ተገልጿል። በፋኖ ከፍተኛ ምት የደረሰበት አስረኛ እዝ ሆኖ አዲስ የተመሰረተውና መቀመጫውን ደባርቅ ያደረገው የ68 ተኛና የ72ተኛ ክፍለ ጦር ከሞት የተረፈው ገሚሱ እግሪያው ጭኝ ወደ ደባርቅ ፈርጥጧል ነው የተባለው። የተከበራቹ አድማጭ ተመልካቶቻችን ወደ ሌላኛው መረጃችን አለፍን። በጋምቤላ ክልል የማንነት ተኮር ጥቃት መፈጸሙ ተነገረ። በጋምቤላ ክልል ማንነት ተኮር ጥቃት ተፈጽሞ የበርካታ ዜጎች ሕይወት እያለፈ መሆኑም ተሰምቷል። የብልጽግናው መንግስት የፈጠሩ አደገኛ ትርክት በጋምቤላ ክልል ተግባራዊ እየተደረገ ነው ሲሉ የጋምቤላ ከተማ ነዋሪዎች ተናግረዋል። በአካባቢው አጠራር ቀይ ሰው ደገኛ ወይም ሀበሻ ከሚባሉ ዜጎች ላይ ጥቃት ሲደርስ ቆይቷል። አሁንም በዚሁ መለያ መንገድ በዋናነት የአማራ የትግሬና የጉራጌ ማህበረሰቦች ላይ ማንነት ተኮር ጥቃት እየተፈጸመባቸው እንደሆነ ታውቋል። በጋምቤላ ክልል ከሀበሻ ይልቅ የሱዳን ዜጎች ይበልጥ በዋስትና ይኖራሉ ያሉት የጋምቤላ ከተማ ነዋሪዎች ችግሩ የመጣው በመንግስት በኩል በመሆኑ ዓለም አቀፉ ማህበረሰብ ችግሩን እንዲያውቁልን ሲሉ ተናግረዋል። ሰሞኑን ጥቃትና ግድያ ለወረዳው ለማሳወቅ የሄዱ በቁጥር አምስት የሚሆኑ ሰዎች ከህዳር 7 2018 ዓ ምረት ጀምሮም ታስረው እንደሚገኙ ታውቋል። ይህ ተግባር ጸረ ሀበሻ ጥላቻና መግደል በክልሉ ጸጥታ ኃይል የሚመራው ለመሆኑ ፍንጭ የሰጠ ሲሆን፣ የፌዴራል ፖሊስ ደግሞ የችግሩ አንድ አካል ነው ተብሏል። የተከበራቸው የምረ ሚዲያ ቤተሰቦች የዛሬ ህዳር 9 2018 ዓ ም ዕለታዊ መረጃዎቻችን እነዚህን ይመስሉ ነበረ። በሌሎች መረጃዎች እስከምንገናኝ ቸር ቆዩኝ።